ሀገራዊ የብልጽግና ግብንና ዓመታዊ እቅዶችን ለማሳካት ተቋማት ቀን ከሌት ሊተጉ እንደሚገባ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አሳሰቡ። ምክትል ጠቅላይ ሚኒስትሩ የ2017 በጀት ዓመት የ9 ወራት ዋና ዋና የማክሮ ኢኮኖሚና የዘርፎች እቅድ አፈጻጸም ከፌዴራል ተቋማት የሥራ ኃላፊዎች ጋር እየተገመገመ እንደሚገኝ ገልጸዋል። ግምገማው በመቶ ቀናት የትኩረት ማዕከል የሆኑ ዋና ዋና ተግባራት፣ የተገኙ ውጤቶችን፣ የታዩ ክፍተቶችንና የትኩረት አቅጣጫዎች ላይ ያተኮረ መሆኑንም አስታውቀዋል። ኢትዮጵያና ብራዚል ያላቸውን ታሪካዊ ግንኙነት በሰላምና ደህንነት ዙሪያ ለማጠናከር የሚያስችል ውይይት ተካሄደ። በብራዚል የኢትዮጵያ አምባሳደር ልዑል ሰገድ ታደሰ ከሀገሪቱ የመከላከያ ሚኒስትር ጆዜ ሙሲዮ ሞንቴሮፊሊዮ ጋር ተወያይተዋል። አምባሳደሩ ከሚኒስትሩ ጋር የሁለቱን ሀገራት ታሪካዊ ግንኙነት በሰላምና ደህንነት ዘርፍ ማጠናከር በሚቻልበት ሁኔታ ላይ መወያየታቸውን ገልጸዋል። የኢትዮጵያ አየር መንገድ በአፍሪካ ምርጥ የበረራ ላይ የምግብ አቅርቦት አየር መንገድ ሽልማትንና በአፍሪካ በቀዳሚነት በተረከባቸው ኤርባስ ኤ350-1000 አውሮፕላኖቹ በሚሰጣቸው ዘመናዊ አገልግሎቶች ሽልማት ተበረከተለት። ሽልማቶቹ አየር መንገዱ ለሚሰጣቸው አገልግሎቶች ዓለም አቀፍ እውቅናን ያጎናጸፉና በዓለም አቀፍ ደረጃ ያለውን ተወዳዳሪነት እንደሚያጠናክሩ ተገልጿል። የሁለቱ ሽልማቶች መርሃ ግብር በጀርመን ሃምቡርግ ከተማ ተካሂዷል።